ሰላምታችን በእያላችሁበት ድረስ የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። ሰብለ ጽጌ ነኝ። እንደ ሀገር የተደረጉ ማሻሻያዎች የውጭ ቀጥታ ኢንቨስትመንት ፍሰቱን ያጠናከሩ ናቸው ሲሉ የኢንዱስትሪ ሚኒስትር ዴታ አቶ ሀሰን መሐመድ ተናገሩ። ከውጭ ቀጥታ ኢንቨስትመንት የሚገኘውን ገቢ ከማሳደግ በተጨማሪ የእውቀት ሽግግር እንደሚኖርም ተገልጿል ብለዋል። ራሄል ደምሰው ዝርዝራላት ኢትዮጵያ ለአገር ውስጥና ለውጭ ቀጥተኛ ኢንቨስትመንት አልሚ ባለ ሀብቶች ተመራጭ ማድረግ ያስቻሉ የአዋጅና የአሰራር ማሻሻያ ተግባራዊ ማድረገዋን የኢንዱስትሪ ሚኒስቴር አስታውቋል። የማክሮ ኢኮኖሚ ማሻሻያውም ለውጭ ቀጥታ ኢንቨስትመንት ፍሰት ገንቢ ሚና በመወጣት ላይ እንደሚገኝ ሚኒስቴር መስሪያ ቤቱ ገልጿል። ከሚኮ ጋር ቆይታ ያደረጉት የኢንዱስትሪ ሚኒስትር ዴታ አቶ ሀሰን መሐመድ የተደረጉ ማሻሻያዎች የውጭ ቀጥታ ኢንቨስትመንት ፍሰቱን ያቀላጠፉ፣ ገቢን ማሳደግ ያስቻሉ ናቸው ብለዋል ወይም ፎሬን ዳይሬክት ኢንቨስትመንት በአገር ውስጥ በጣም እየጨመረ ነው ያለው። ለምሳሌ በ2014 9.9 ሚሊዮን ቢሊዮን ነበረ። አሁን ግን በዚህ አመት የግማሽ አመት ብቻ 131 ቢሊየን ብር ነው ኢንቨስትመንት፣ ቀጥተኛ ኢንቨስትመንት ኢንቨስት ያደርጉት ማለት ነው እና በኢትዮጵያ በአጠቃላይ ካሉት ለምሳሌ 107 ኢንቨስተሮች መጥተው ሰባ አራቱ በማኑፋክቸሪንግ ዘርፍ ነው ኢንቨስት ያደርጉት። ያ ምንድነው የሚያሳየው? አትራክቲቭ መሆኑ፣ ውጤታማ መሆኑ። ሚኒስትር ዴታው አክለውም የውጭ ባለሀብቶች በሀገር ውስጥ እንዲሳተፉ ማድረግ ብቻ ሳይሆን ያላቸውን ልምድና እውቀት ሽግግር እንዲያደርጉ የሚያስችሉ ስራዎች መሰራታቸውንም ተናግረዋል። ከውጭ ሀገር የምናስወጣቸው ሰዎች የእውቀት ሽግግር የግድ ለወጣቶቻችን ለሀገራችን ልጆች ማስተላለፍ ይላል እና ያ ለምሳሌ አሁን ኮምቦልቻን ያለው በጣም ምርጥ ጨረቃጨርቅ ፋብሪካ ከርቢኮ የጣሊያን ኩባንያ ነው። የ17 ጣሊያኖችን አምጥቶ አሁን ዛሬ አንድ ሰው ብቻ ያለው፣ ሌሎቹ የእኛ ወጣቶች ናቸው ራን እያረጉ ያለ። በጣም የሚያመርቱት ደግሞ በአይገርማቸው ኳሊቲ የሆነ ሱፎች እና እንትን ምርት ነው የሚያመርቱት፣ እና ወደ ኤክስፖርት ነው የሚላከው። እነዛ ደግሞ የዛ ኩባንያ ዋና ባለቤት እዚህ መታ አመስግናል። ሌሎች የኢትዮጵያ ልጆች በጣም ምርጥ ናቸው በጣም ጎበዞች ናቸው ብላ ከዚህ ወስዳ ጣሊያን አሰልጥና አሁን የሷ ሌላ ፋብሪካ ባንግላዴሽ አላት እና ያንን እየሰሩ ያሉት ኢትዮጵያውያን ናቸው። ኢትዮጵያ ያላትን እምቅ የመልማት አቅም የአፍሪካ አህጉር ተቀዳሚ ኢንቨስትመንት መዳረሻ ተመራጭ እንድትሆን እያስቻላት መሆኑን ሚኒስትር ዴታው ገልጸዋል። ከንግድ ጋር ተያይዞ ወይም ኢምፖርት ታሪፍ ጋር ተያይዞ ከአፍሪካ አገራት የተፈራረምነው ፍሪ አፍሪካን ትሬድ አግሪመንት የሚለውን እሱን ታሳቢ በማድረግ የኢትዮጵያ ፖፑሌሽን ታሳቢ በማድረግ የኢትዮጵያ ያለችበትን ጂኦ ኤሪያ ጂኦግራፊ ታሳቢ በማድረግ የተለያዩ ፋሲሊቲዎች በመኖሩ በተለይ ታዳሽ ኃይል መብራት፣ ሌሎች ጉዳዮች የኤክስፖርትና ሎጂስቲክ ትራንስፖርት የየብስ፣ የውሃ ሁሉም ስላለ ያንን ነው አሁን መራኪ አድርጎ ሳቢ ሆኖ ወደ ሀገር ውስጥ በተለይ ኢንሴንቲቭ ፓኬጆች ላይ እሱንም በአጭር ጊዜ ውስጥ በተለይ የመበረታቻ ስርዓት ስትራቴጂና ፖሊሲ ተቀርጾ ወደ ስርዓት ተገብቶ እሱንም ማነቃቀስ ላይ ያለው ኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ዘርፉን የውጭ ቀጥታ ኢንቨስትመንት ፍሰቱን ለማጠናከር የሚያስችሉ አሰራሮች በአስር አመት መሪ ሀገራዊ እቅድ ውስጥ በማካተት እየሰራ እንደሚገኝም አቶ ሀሰን አስታውቀዋል። በደብረ ብርሃን ከተማ የሚገኙ ትምህርት ቤቶችን ደረጃ በማሻሻል ውጤታማ ተማሪዎችን ለማፍራት በትኩረት እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር አስታውቋል። በየትምህርት ቤቶቹ የሚታዩ ችግሮችን በመለየት መፍትሄ የማስቀመጥ ስራ እየተሰራ እንደሚገኝም ተገልጿል። የአስተዳደሩ የትምህርት ባለሙያዎችና የስራ ኃላፊዎች በከተማው በሚገኘው ፕራይም ብሪጅ ትምህርት ቤት በመገኘት የተሻሉ ልምዶችና ተሞክሮዎችንም ተመልክተዋል። አበበች ኋላሸት ዝርዝር አላት። ደረጃውን የጠበቀ ትምህርት ቤት ለመማር ማስተማር ሂደቱ ፋይዳው የላቀ መሆኑን በመገንዘብ እየሰራ የሚገኝ ትምህርት ቤት ሆኖ አግኝቻለሁ። ፕራይም ብሪጅ አካዳሚ የሚሉት በትምህርት ቤቱ የወላጆች ህብረት ሰብሳቢ የሆኑት ወይዘሮ ትዕግስት ግርማ ወላጆች ጋር በጣም ግንኙነት አላቸው በመጥራት በማወያየት እና ሀሳብ በመቀበል በጣም እየሰራ ያለ ተቋም ነው። ያው ድሮ እኛ በምንማርበት ሰዓት እርሻ ስራ አለ፣ እነዚህ እጅ ስራ ስራዎች አሉ፣ እንደ ጠበቦች አሉ ሁሉ እንማር ነበረ። ድሮ ማለት ነው። አሁን ግን ያ ነገር ሁሉ ቀርቶ ነበር እና እንደ አዲስ ባህላቸውን ይዛው እንዲማሩ አድርጓቸዋል። በትምህርት ቤቱ የግቢ ሁኔታ ምቹ ነው። ወቅቱ የሚፈልገውን አሟልተን ባህልን ከዘመናዊ አሰራር የሚያቀናጅ ትውልድን ለማፍራት ከማንነታቸው የሚነሱ ምሁራንን ለሀገር ለማስረከብ አካዳሚው አልሞ እየሰራ ይገኛል የሚሉት የትምህርት ቤቱ የሰው ኃይል እና ፋይናንስ ክፍል ኃላፊ የሆኑት አቶ በቀለ ሚሊዮን ናቸው። ትምህርት ቤታችን አሁን ባለው ከቅድመ መደበኛ ትምህርት እስከ አንደኛ ደረጃ ትምህርት ቤት ድረስ ያሉትን እስከ ሰባተኛ ድረስ ያሉ ክፍሎችን አሟልቶ በማስተማር ላይ እንደሚገኝ ይታወቃል። ለዚህ የሚያስፈልጉትን መሰረታዊ ፋሲሊቲዎች በጠቅላላ ሟልተን ትምህርቱን ጀምረናል። የኛ ትምህርት ለየት የሚያደርገው እንደ ትምህርት አሰጣጥ ከመደበኛው የአካዳሚ የባህሪ ቀረጻና ስነ ምግባር ማለት ነው ትምህርት ውጪ የበለጠ ትኩረት የምንሰጠው በተግባር ትምህርት ላይ በመሆኑ ተሰጧቸውን ለይተው ወደ ራሳቸው ስሜታቸው ወደሚገፋቸው ፍላጎት እንዲያድጉ የሚያበረታታ ነው። ሸማ ስራን እንሰራለን። ሸክላ ስራን እናሳያለን። እዚህ ሸማ ስራ ኢኔሴንስ ነገ ቴክስታይል የሚሆን ትልቅ ጅምር ማለት ነው። ሸክላ ስራም በተመሳሳይ ወዳደገ ደረጃ ለመድረስ የመጀመሪያው መነሻውን የምናሳይበት ስለሆነ የከተማ አስተዳደሩ ትምህርት መምሪያ፣ ሁሉም ትምህርት ቤቶች ወደ ደረጃ ሶስት ከፍ ብለው ዘርፉ ብቁ ተማሪዎችን የሚያፈራ እንዲሆን ለማድረግ ለተሞክሮ የሚበቁትን በመለየት ልምድ የመቀመር ተግባር እያከናወንን እንገኛለን ያሉት የመምሪያው ኃላፊ ወይዘሮ መቅደስ ብዙ ነ ከዚህ ትምህርት ቤት የሚወሰዱ ልምዶች በተለይ ደግሞ ተግባር ትምህርቱ ከንድፈ ሐሳብ ትምህርቱ ጋር የተሳሰረበት ሆኖ አግኝተነዋል። በተግባር ተኮር ከመደገፉን በተጨማሪ መምህራን የተለያዩ ጥረቶችን ያደርጋሉ። ከወላጅ ጋር ግንኙነት አላቸው። ተከታታይ ሕጻናት ላይ ኬጂ ላይ የሚሰራው ስራ ደግሞ በጣም ውጤታማ ነው። ህጻናት እየተጫወቱ እየነካኩ እንዲማሩ የተደረገበት ነገር ኬጂ ላይም በጣም መልካም ነው። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ውብሸት ትምህርት ቤቶቻችን ብቁ ተማሪዎችን እንዲያፈሩ ከመፈለግ በዘለለ ለውጤት የሚያበቁ ተግባራትን ማከናወን መሆኑን በመረዳት ለመማር ማስተማር ሂደቱ አጋዥ የሆኑ ተግባራትን ለመደገፍ እየሰራን እንገኛለን ብለዋል። ተማሪዎች እንዲበቁ ሰፊ ጥረት ዓመቱን ሙሉ ሲደረግ የቆየበት ጋና ያለው ይህም ዛሬ የምናደርገው የተሞክሮ ልውውጥ ከተሻለ ትምህርት ቤት ተሞክሮ ወስዶ የማስፋ ስራ ነው። ይሄኛውም በተገቢ ሁኔታ እያሰፋን ያለንበት ሁኔታ ነው ያለውና በባለፈውም አመት በተለይ እነዚህ በክልል አቀፍ፣ ሀገር አቀፍ የምንላቸው ጥሩ ውጤቶች ተመዝግበዋል። ዘንድሮ ደግሞ የበለጠ 2017 ለማስመዝገብ ሰፊ ጥረቶች አሉ። ይህን ሰፊ ጥረት ይዘን ከቀጠልን በደበ ብርሃን የሚገኙ ተቋማት የተሻለ የትምህርት ማዕከላት የትምህርት ተሞክሮ የሚወሰድባቸው እና ጣይም ለምንፈልገው የሰው ኃይል ማምረት መሰረት የሚጥሉ ናቸው ብሎ መውሰድ ይቻላል። በከተማ አስተዳደሩ የሚገኙ ሶስተኛ ደረጃ ላይ ያሉ ትምህርት ቤቶች አስር በመቶ መሆናቸውንና በቀጣይ ሌሎች ትምህርት ቤቶችን ወደ ደረጃ ሶስት ለማሳደግ መምሪያው አበክሮ እንደሚሰራም ተጠቁማል። የክልሉ ነዋሪዎችን ከተረጂነት ወደ ምርታማነት ለማሸጋገር እየተሰራ መሆኑን የሀረሪ ክልል ግብርና ቢሮ አስታወቀ። በክልሉ ከ12 ሺህ በላይ አርሶ አደሮች በበጋ መስኖ ልማት እየተሳተፉ ነው ተብሏል። ቴዎድሮስ ደሴ ዝርዝሩን ይዟል። አርሶ አደር ከዲር አልዋልና አብዲ በክር ባረር ክልል ኤረር ወረዳ ዶዶታ ቀበሌ ነዋሪ ናቸው። የኤረር ወንዝን በመጥለፍና የከርሰ ምድር ውሃን በመጠቀም የተለያዩ አትክልትና ፍራፍሬዎችን ሲያለሙ ነው ያገኘናቸው። ከአሁን በፊት የመስኖ ልማት ግንዛቤ ባለማግኘታቸው ማሳቸው ጾሙን ሲያድር እንደነበርና ለረጅም ጊዜ ሕይወታቸውን በተረጅነት ሲገፉ መቆየታቸውን አርሶ አደሮቹ አንስተዋል። አሁን ላይ በተፈጠረላቸው ግንዛቤ በማሳቸው ላይ የተለያዩ አትክልትና ፍራፍሬዎችን በስፋት በማልማት የኢኮኖሚ ተጠቃሚ መሆናቸውን ነግረውናል። በአትክልትና ፍራፍሬ ልማት ከተሰማራሁ አራት ዓመት ሆኖኛል። መንግስት ባመቻቸልን እድል በልማት ተጠቃሚ ሆነናል። ይህ ቦታ ድሮ የከብቶች መዋያ ነበር። አሁን ላይ ቴክኖሎጂንና የከርሰ ምድር ውሃን በመጠቀም ወደ ሥራ ገብተናል ማለት ነው። ከዚህ ልማትም ከ600 ኩንታል በላይ የሽንኩርት ምርት እናገኛለን ብለን እንጠብቃለን። በአመት ሦስት ጊዜ አመርታለሁ። በክረምት በቆሎ አመርታለሁ። በበጋ መስኖ ደግሞ ሽንኩርትና ቲማቲም እያለመው ነው። በዚህ ዘርፍ ከተሰማረው ሦስት ዓመት ሆኖኛል። በዚህም ተጠቃሚ ሆኛለሁ። አራት በመንግስት በኩል ከሙያዊ ድጋፍና ክትትል በተጨማሪ የሞተርና የምርጥ ዘር አቅርቦት እያገኙ መሆኑንም አርሶ አደሮቹ ገልጸዋል። በክልሉ በሴፍቲ ኔት የሚተዳደሩ ነዋሪዎችን በ2018 ዓ.ም ምረት በምግብ ራሳቸው እንዲችሉና ከተረጅነት ሙሉ በሙሉ እንዲወጡ ታቅዶ እየተሰራ መሆኑንም የክልሉ ግብርና ቢሮ ምክትል ኃላፊ ነስረዲን አህመድ ገልጸዋል። በአሁኑ ሰዓት 4600 ሄክታሩ በአትክልትና ፍራፍሬ እየለማ ያለው ነው። በዚህ ላይ 120 በላይ የሚሆኑ አርሶ አደሮች በዚህ ስራ ላይ ተሰማሩ ሲሆን በዚህ ላይ ትልቁ ዓላማው እዚህ ወረዳዎች 800 በላይ ሆነ አርሶ አደሮችን ከዚህ ከሴፍቲ ነት የማውጣትና በቀጣይ 2018 ላይ ደግሞ ሙሉ በሙሉ ወረዳውን ከተረጂነት ነጻ የማድረግ ስራዎች እየሰራን ያለበት ሁኔታዎች አሉ። በአጠቃላይ እንደ ክልላችን 800 ሄክታር ላይ 1200 አባወራዎችን ሴፍቲ ነት ተጠቃሚዎችን ነው እዚህ ውስጥ ያካተት ነውና መልካም ይባል ዝርያ ማሽላን ተጠቅመን ነበር። ከዚህ በፊት እየተሰራ የነበረው የማሽላ ዘር ዘጠኝ ወር ከ8 9 ወር ቆይቶ የሚያገኘው ምርታማነት 18 ቁጣል ነበር። ግን በዚህ በሶስቱ ወሩ አሁን በቴክኖሎጂ ኢኒሽቲቭ ከገባን በኋላ በስምንት መቶ ሄክታር ሰላሳ አራት ሺ አራት መቶ በላይ ኩንታል ይሄ ማለት ፐር ሄክታር 43 ኩንታል የሚገኝበት ሁኔታዎች ተፈ በበጀት አመቱ አስር ነጥብ 5 ሚሊየን ሚሊዮን ብር ግምት ያላቸው የተለያዩ የግብርና ግብአቶች ለአርሶ አደሮች ተደራሽ መደረጉንም ምክትል ኃላፊው ተናግረዋል። በዘር አቅርቦቱ 850 ኩንታል የሚሆን የአትክልትና ፍራፍሬ ባለፈው የበጋ መስኖ ልማት አቅርበናል። ሌላ ደግሞ ከፌዴራል መንግስት የተገኙ ሀምሳ ሁለት የውተር ወተር ፓምፖችን ማለት ነው። አርሶአደሩ በነፃ ከፋፍለናል። ጂኦ መንበሬዎች 40 ጂኦ መንበሬዎች ሰጠናል። በብር ሲተመን ወደ 15 ሚሊዮን ብር የሚሆን ለአርሶ አደሩ በነፃ ነው። 15 ብር የሚሆነው ለአርሶ አደሩ ድጋፍ አድርጋለ። ይሄ አሁን በቂ ነው ማለት ነው ካለው ፍላጎት ጋር ያለው አሁንም ጥሩ አርሶ አደሩ አንደርግራውንድ ወተር ስለሚጠቀም ፓምፖቹ ናቸው ወይ እነዚህ በኤሌክትሪክ የሚሰሩ ዲናሞዎች ነው አርሶ አደሩ በብዛት የሚፈልገውና እነዚህን የማስፋት ስራዎች ግን፣ ይሄ ዘላቂ ዘላቂ የሆነ መፍትሄ አይሆንም ወደ ሶላር ፓምፕ የማሸጋገር ሁኔታዎችን በአሁኑ ሰዓት በፓይለት ደረጃ ለአርሶ አደሩ ባለፈው ስድስት ባገኘ ነው ለአርሶ አደሩ ሰጠናል። በማህበር በማደራጀት የበጋ መስኖ ልማት ህብረተሰቡን ከተረጅነት ከማውጣት ባሻገር የኑሮ ውድነትን በማረጋጋት ረገድም ከፍተኛ አስተዋጽኦ እያበረከተ ነው ተብሏል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በማስከተል በትንታኔ የምንመለከተውን ጉዳይ ወደ እናንተ እናደርሳለን። በ3.6 ቢሊዮን ብር ወጪ ከደብረ ብርሃን ደነባ ለሚመገንጥያ ና ደነባ ነዋሪ ጅሁር እየተገነባ የሚገኘው የአስፋልት ንጣፍ ፕሮጀክት መጓተት በአካባቢው ልማት ላይ አሉታዊ ተጽዕኖ እያስከተለ እንደሚገኝ ተገለጸ። አስፈላጊው ክትትልና ድጋፍን በማድረግ ፕሮጀክቱ እንዲጠናቀቅ ለማስቻል እየተሰራ ነው ያለው ደግሞ በኢትዮጵያ መንገዶች አስተዳደር የደብረ ብርሃንና አካባቢው ኮንስትራክሽን ፕሮጀክት ማኔጅመንት ጽህፈት ቤት ነው። የፕሮጀክቱ አፈጻጸም 30 በመቶ መድረሱ የተገለጸ ሲሆን በዚያ የዓመት 24 ኪሎ ሜትር የኮንክሪት አስፋልት ለማንጠፍ ታቅዶ እየተሰራ ነው ተብሏል። በላይ ተስፋዬ በትንታኔ ተመልክቶታል። ከሰሜን ሸዋ ዞን ትርፍ አምራች ወረዳዎች መካከል የሞረትና ጅሩ ወረዳና የሲያ ደብርና ዋዩ ወረዳ ይጠቀሳሉ። የእነዚህ ሁለት ወረዳዎች የሰብል ምርት የዞኑን 19 በመቶ ሽፋን የያዘ እንደሆነ የዞኑ ግብርና መምሪያ መረጃ ያሳያል። እነዚህ ምርቶች ወደ ሌላ አካባቢ በአግባቡ ለማድረስ ከደብረ ብርሃን ደነባ ለሚ መገንጠያና ከደነባ እንዋሪ ጅሁር ያለው የአስፋልት መንገድ ፕሮጀክት መጓተት እንደ ችግር እየተጠቀሰ ነው። የሞረትና ጅሩ ወረዳ ዋና አስተዳዳሪ ገድሉ ካሳውና የሲያ ደብርና ዋዩ ወረዳ ምክትል አስተዳዳሪ ተፈሪ በሱ ፍቃድ በአካባቢው እምቃቅም ቢኖርም የፕሮጀክቱ መጓተት አሉታዊ ተጽዕኖ ማሳደሩን ያነሳሉ። መደበኛ ስባልቶ ከመስራት ባለፈ አሁን ያለውን አሁን ያለውን መንገድም በአግባቡ ሰንሻ እየጠገነው ባለመሆኑ ሕዝቡ በከፍተኛ ሁኔታ እየተንገለተ ነው ያለው። በታቀደለት ባለመሰራቱ ምክንያት የኢንቨስትመንት መዳረሻም እንዳትሆን በከተማ ላይ ሰፊ አሉታዊ ተጽዕኖ ደርሷል። የሰብል ልማትና የእንስሳት ሀብት ላይ ያለው አቅም ክልሉ የሚያውቀው ነው። በአገር ደረጃ የሚታወቃል። ይህን ደግሞ እያደገ ያለ ምርትና ምርታማነት አርሶ አደሩ የሚጭንበት የትራንስፖርት የተሻለ መንገድ አግኝቶ እያደገ ካልመጣ ወደኋላ እንዳይመለስ መንገዱ ለዚህ ምርት ትልቅ አቅም ነው። ይህ ከስራ ደግሞ ምርቱ አሁንም በጥፍ እያደገ ለመሄድ ድርስ በሚችል በዛ ደረጃ ነው ያለው። አንደኛ ኢንቨስትመንት ማግባብ እንዲሰ እናደርጋለን። ሁለተኛ ወረዳችን ምርታማ በመሆኑ አንዱ ከሞረትና ጅሩ ለጥቆ በሰንጋ የሚታወቅ ወረዳ ነው እና እነዚህን ምርቶች ደግሞ በአግባቡ ለሚመለከተው አካል ለማስተላለፍ ምቹ ሁኔታ የሚፈጥረው አንዱ መንገድ ነው። ፕሮጀክቱ በፍጥነት እንዲከናወን ጥብቅ ክትትልና ድጋፍ እንደሚደረግ በኢትዮጵያ መንገዶች አስተዳደር የደብረ ብርሃንና አካባቢው ኮንስትራክሽን ፕሮጀክት ማናጅመንት ጽሕፈት ቤት ምክትል ስራ አስኪያጅ ኪዳነ ማርያም ላቀው ገልጸዋል። የመንገዱ መገንባት ለሚሲሚንቶ ፋብሪካ ለደብረ ብርሃን ኢንዱስትሪ ፓርክ እንደገና ለሌሎች የቢራ ፋብሪካዎች ለዳሽን ቢራ፣ ለሐበሻ ቢራ ሌሎችም ኢንዱስትሪዎች ከፍተኛ የሆነ ጠቀሜታ አለው። ጥሬ እቃዎችን ለማስገባትም ያመረቱት ምርት ደግሞ ወደ ገበያ ለማውጣት የተሻለ የሆነ መንገድ ፕሮጀክት ነው። ከፍተኛ ለውጥ መጥቷል። እንዳያችሁት በፍጥነት አስፋልቱን እንዲጀመር አድርገናል። ሶ በቀጣይ የምናደርገው ይህንኑ ጥብቅ የሆነ ክትትል በማድረግ የስራ ተቋራጮ አፈጻጸሙን ከዚህ በተሻለ እንዲያሻሽል እና ፕሮጀክቱን በአፋጣኝ እንዲጨርስ ክትትልና ድጋፍ የምናደርግ ይሆናል። የመንገድ ግንባታው ተቋራጭ ሰንሻይን ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ሲሆን የፕሮጀክቱ ስራ አስኪያጅ ይታያል ስማቸው የገጠሙ ችግሮችን ጠቅሰው በተያዘለት ተጨማሪ ሁለት ዓመት ጊዜ ለማጠናቀቅ እየተሰራ መሆኑን ተናግረዋል። ትልቅ ፕሮጀክት ነው፣ የ36 ቢሊየን ብር ፕሮጀክት ነው። 18 ኪሎሜትር ነው በጠቅላላ ያለው። ችግሮች አንጻራዊ ናቸው። አሁን ያለውም ሁኔታ አንጻራዊ ነው። የወሰን ማስከበር የፌዴራል መንገዶችም ልዩ ትኩረት ሰጥቶ የተወሰኑ ሴክሽኖችን ቅድሚያ በመስጠት ክፍያ በመክፈል ስራው በጥሩ ሁኔታ እንዲሳለጥ አድርጓል። አሁን በአዲሱ አዋጅ መሰረት ወደ ክልል ስለዞረ ምናልባት ከዚህ በኋላ ያለውን ደግሞ ክልል በአግባቡ ይይዘዋል ብለን እናስባለን። እነዚህ እነዚህ ከተስተካከሉ ካምፓኒው ሁለት ዓመትና ከዛ ባነሰ ጊዜ ውስጥ ስራውን አጠናቆ ለመውጣት ዝግጅት ላይ ነው ያለው። የፕሮጀክቱ አፈጻጸም 30 በመቶ ላይ እንደሚገኝ የገለጹት የፕሮጀክቱ አማካሪ መሐንዲስ ኢንጂነር ከተማ መኮንን በዚህ ዓመት 24 ኪሎ ሜትር የኮንክሪት አስፋልት ለማንጠፍ እቅድ ተይዟል ነው ያሉት። ከደብረ ብርሃን እስከ ለሚ የሚሄደው ወደ 693 አካባቢ ነው። እንደገና ሌላኛው ደግሞ ከጅሁር ተነስቶ ደነባ የሚደርስ 38 ነጥብ 9 አካባቢ ነው። በድምሩ 108 ነጥብ 1 አካባቢ ቶታል እርዝመት አለው። በአሁኑ ሰዓት የፕሮጀክቱ አፈጻጸም ወደ 30 ፐርሰንት አካባቢ ላይ ነው ያለው። አሁን ባለው ሁኔታ እስከ መንዲዳ ይሰራል ብለን እናስባለን። 24 ኪሎ ሜትር ማለት ነው። የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለየስ በለጠ አካባቢው ላይ ሰፊ ምጣኔ ሀብታዊ አቅም መኖሩን ገልጸው ፕሮጀክቱ በተያዘለት ጊዜ እንዲጠናቀቅ ከባለድርሻ አካላት ጋር እንደሚሰራ ተናግረዋል። በጣም ወሳኝ የሚባሉ ወረዳዎችንና ቀጣና የሚያገናኝ ነው። የመራቤቴ ቀጣና እስከ ሚዳ ያለው ኖሩት። በዚህኛው መስመር በጣም ምርታማ የሆኑት ወረዳዎች ሲያደብር ነዋዩ፣ የሞረትና ጅሩ እንደ ሀገር ተሞክሮ ያላቸው ምርት የሚመረትባቸው አካባቢዎች ናቸው። አሁን ባለው ሁኔታ ደግሞ የለሚ ሲሚንት ፋብሪካ በቀን መቶ ሺህ ኩንታል የሚደርስ ምርት ያመርታል። የሰሜኑን ክፍል የሚያስተናግድበት መንገድ ይሄ መንገድ ፕሮጀክት ነው እና በጣም በርካታ ተሽከርካሪዎች በርካታ ሕዝብ ፍሰት ያለበት አካባቢ ነው። እንደ ዞን አስተዳደር የመንገድ ፕሮጀክቱን ለመደገፍ የመንገድ ፕሮጀክቱን የሚያነሳቸውን ችግሮች ለመቅረፍ ዝግጁ ነን። ይህ የመንገድ ፕሮጀክት የተያዘለት የአራት ዓመት የኮንትራት ውል ተጠናቆ በተጨማሪ ሁለት ዓመታት ጊዜ ውስጥ ለማጠናቀቅ እየተሰራ እንደሚገኝ ከመንገዶች አስተዳደር ያገኘነው መረጃ ያሳያል። በመጨረሻም አጫጭር ዘገባዎችን ወደ እናንተ እናደርሳለን። ቤተልሔም ሰለሞን ታቀርበዋለች። ፍትህ ሚኒስቴር ከወንጀል መከላከል ጋር በተያያዘ በሀገራችን እየተሰሩ ያሉ ስራዎችን ለተለያዩ ሀገራትና ዓለም አቀፍ ተቋማት ተወካዮች አቀረበ። የተባበሩት መንግስታት ድርጅት 15ኛው የወንጀል መከላከልና የወንጀል ፍትህ ኮንግረንስ የአፍሪካ ህጉር የቅድመ ዝግጅት ስብሰባ እንደ ኢሮፓያን አቆጣጠር ከሚያዝያ 8 እስከ 10 ቀን 2025 በአዲስ አበባ እየተካሄደ ይገኛል። በፍትህ ሚኒስቴር የመንግስት ህግና ፍትህ አገልግሎት ዘርፍ ሚኒስቴር ዴታ አቶ በላይ ሁኔ ርጋ የተመራ ቡድን በሀገራችን ከወንጀል መከላከል ጋር በተያያዘ ፖሊሲና ስትራቴጂ ከመቅረጽ ህጎችን ከመውጣትና ከመተግበር ጀምሮ እየተሰሩ ያሉ ስራዎችና በቀጣይ ሊሰሩ በታቀዱ ተግባራት ላይ ለተለያዩ ሀገራትና ዓለም አቀፍ ተቋማት ተወካዮች አቅርበዋል። መረጃው የፍትህ ሚኒስቴር ነው። ከ12ት ሀገራት ጋር የሁለትዮሽ የገበያ ገበያ ድርሻ ድርድር መጀመሩን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ባለፉት ዘጠኝ ወራት ኢትዮጵያ የዓለም የንግድ ድርጅት አባል መሆን የሚያስችሏት ስራዎች መሰራታቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። የዓለም የንግድ ድርጅት የአባልነት ድርድር በስምንት ዓመት ቀጠሮ የሚከወን የነበረ ሲሆን አሁን ላይ በወራት ማሳጣር ተችሏል ብሏል። ከ12ት ሀገራት ጋር የሁለትዮሽ የገበያ ገበያ ድርሻ ድርድር መጀመሩንም ገልጸዋል። በ2018 ዓ ም የካቲት ወር ኢትዮጵያ የዓለም ንግድ ድርጅት አባል ትሆናለች ተብሎ እንደሚጠበቅም ጠቁመዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። አዲስ አበባ የአፍሪካ የሎጂስቲክስ ማህበር ዋና መቀመጫ ሆና ተመረጠች። በቱርክ ኢስታንቡል እየተካሄደ በሚገኘው የአፍሪካ የሎጂስቲክስ ማህበራት ጉባኤ አዲስ አበባ ከተማ የማህበር ዋና መቀመጫ አድርጎ መምረጡን ኢትዮጵያን ወክለው በጉባኤው ላይ እየተሳተፉ የሚገኙት የኢትዮጵያ ቅ አስተላላፊዎችና የመርከብ ወኪሎች ማህበር አቶ ዳዊቱ ብሸት ገልጸዋል። በቱርክ እየተካሄደ በሚገኘው ጉባኤ ላይ 35 ሀገራት ተሳታፊ መሆናቸውን የገለጹት አቶ ዳዊቱ ብሸት ኢትዮጵያ የቦርድ ወንበር ማግኘቷን ይፋ አድርገዋል። የማህበሩ ፕሬዚዳንት ይህን ያስታወቁት የሎጂስቲክስና ትራንስፖርት ዘርፍ አገልግሎ ብሎ ሰጪ ተቋማትና የዩኒቨርሲቲዎች የጋራ ምክክር መድረክ እየተከናወነ በሚገኝበት መድረክ ላይ በቪዲዮ ባስተላለፉት መልእክት ነው። ኢትዮጵያ በ2027 የሚካሄደውን የዓለም አቀፍ አስተላላፊዎችና ተላላፊዎችና መርከብ ወኪሎች ማህበር ፊያታ ጠቅላላ ጉባኤን በመዲናዋ አዲስ አበባ እንደምታስተናግድም ተገልጿል። መረጃው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። መንፈሳዊ የዜማ መሳሪያ አባት የሚባሉትን በልዩ እንግድነት ይዘንላችሁ መተናል። አባታችን በሰማች ላይ ያለ ግንኙነታቸው ምንድን ነው? በገናና ጾም በገናና አብይ ጾም በሬዲዮ የሚተላለፉት የተለያዩ ሙዚቃዎች በሙሉ ይቀሩና የበገናና የረቂቅ ሙዚቃ ዎች ይተላለፉ ነበር። መዲና ምንድን ነው? ዘለሰኛ ምንድን ነው? እኔን መስሎኝ ነበር ደሃ ነው ደካሚ፣ ለካስ ሁሉም ኖራል አፈር ተሸካሚ ይላል። እኒህ ሰው ማን ናቸው? አማደስታ ሲማሩ ሙዚቃን ተምረዋል። ጂኦግራፊንም በመጀመሪያ ዲግሪነት ይዘዋል። በዛ እንዴት አልገፉበት? በበገናም የሚሰጠው ትምህርት በቃ አብዮታዊ መዝሙር በእንደዛ ዘምሩበት እንጂ የሃይማኖት ነገር መሆን የለበትም ተብሎ ሲባል በቃ ሌ ደግሞ ሶስት የሚደርሱ አልበሞችንም አሳትመዋል። ኢትዮፒክስ ሚለውን ማሳተም ጀምሮ እስከ 30 ድረስ ደርሰዋል እና 11ኛው ተራ ቁጥር እንዳጋጣሚ ሆኖ የእኔ ሆነ። አላመኑ ሀሰት ነገሩ መስሏቸው የሆድ ማታ፣ በዝግ ቤት ገብቶ ታያቸው። እንዴት ናችሁ? ያስታረኳቸው አላቸው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን የስካሁኑ ነበር። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።